ቃል ሰላም። የሀሆ መማሪያ በቤቱ ኦንላይን ቤተሰቦች እንዴት አላችሁ? ዛሬ ሀሁን እየጻፍን ከነ ድምፃቸው ማለት ነው እንማራለን። እንዲሁም መማር የምትፈልጉ በስልክ ቁጥራችን በዚህ በምታዩት ስልክ ቁጥራችን በዋትሳፕ ቴሌግራም፣ እንዲሁም ኢሞ ይደውሉልን፣ ሃሎ ይበሉን፣ እናስተምራለን። ቀጥታ ወደ ትምህርቱ ሀ እንላለን

ይህ ደግሞ ሀመር ውሃ ይባላል ማለት ነው። ከላይኛው የምንለየው ሀሌታ እና ይሄ ሀመር ነው፣ የቅርጽ ልዩነት ነው እንጂ ያላቸው ድምጻቸው ተመሳሳይ ነው። ስለዚህ ይህንን ሀ ሁ ሂ ሀ ሄ ህ ሆ መ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ እንግዲህ ተመልካቾች ዛሬ እየተማር ነው ከሀ እስከ ሰ ድረስ ያሉትን ማለት ነው። ወይም ከሆ እስከ ሶ ያሉትን ነው የተማር ነው። ቀጣይ ደግሞ ከረ እስከ በድረስ ያሉትን አንድ ባንድ እናያለን ማለት ነው። አዲስ ቻናሉን የምትከታተሉ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላም።